ኦሪት ዘሌዋውያን አንድምታ ትርጓሜ ምዕራፍ አራት ተራ ቁጥር አንድ ወተናገሮ እግዚአብሔር ለሙሴ ወይ የሎ ንግሮሙ ለደቂቅ እስራኤል እግዚአብሔር ሙሴን እንዲህ ሲል ተናገረው የእስራኤልን ልጆች ሁሉ ሰብስበህ እግዚአብሔር እንዲህ አለ ብለህ ንገራቸው፣ አለው። ጥራ ቁጥር ሁለት ወበሎሙ ነፍስ ለማበሰት ምኩሉ ትእዛዘ እግዚአብሔር በያይምሮ ዘይትከውን ለገቢሮ ወገብረ ታተምኔሁ የሰው ሁሉ ነፍስ እግዚአብሔር ጠብቁ ብሎ ካዘዘው ትእዛዝ ወጥታ ሊሰሩት የማይገባውን ኃጢያት ባለማወቅ ሰርታ በድላ ብትገኝ እግዚአብሔር አታድርጉ ብሎ ካዘዘው ትእዛዝ ወጥታ አንዲቱን በደል በድላ ሰርታ ብትገኝ አለ። ወይም ለማበሰት በአይምሮ እግዚአብሔር ይህንን አታድርጉ ብሎ ያዘዘውን ትእዛዝ እያወቀች ትእዛዙን ተላልፋ ኃጢያ ሰርታ ብትገኝ በደል በድላ ብትገኝ አለ። ተራ ቁጥር ሶስት ወመኒ ሊቀ ካና ዘቅዉ አበሰ ምህዝብ ዝቅቡ እም ህዝብ ሲል ነው። እግዚአብሔር ከህዝቡ መርጦ ተቀብቶ ሊቀ ካህናት ሆኖ እንዲሾም ያደረገው ካህን ከህዝቡ ተለይቶ ቅባ ክነት የክነት ቅባ ተቀብቶ የተሾመው ካህን ሊቀ ካህናቱ ከህዝቡ ተለይቶ ኃጢአት ሰርቶ በድሎ ቢገኛለ እሱ እሱ ህዝብን ሰውን ከእግዚአብሔር እግዚአብሔርን ከሰው ያገናኛል ተብሎ የታመነበት በደለኞች ሰዎችን ከመቆጣጠር አልፎ እርሱ ራሱ በደለኛ ሆኖ ኃጢአት ሰርቶ ቢገኛለ ያመፅህየን ታበሳሁ ዛበሰ ላይ ምን እጽዋ ማለም ስለ እግዚአብሔር በእንተ ኃጢአቱ በእንተ ኃጢአቱ ያለውና በእንተ ኃጢአቱ አንድ ወገን ነው፣ ትርጉም አንድ ነው። እግዚአብሔርን ስለበደለች በደለች ኃጢአትንም ስለ ሠራች ያች ነፍስ አውቃም ሆነ ሳታውቅ በደልን የበደለች እግዚአብሔርን ያሳዘነች ነፍስ ከከብቶች ወገን ነውር የሌለበትን ወይፈኑን ለእግዚአብሔር መባ አድርጋ ታቅርብ አለ። ተራ ቁጥር አራት ወያመጽኦለውቱ ላይም ሀበ ወተ ደብተራ ዘመርጡል ቅድመ እግዚአብሔር ወይ ወዲ እድሁ ላይለ ርእሰ ላይም ኃጢአቴ ይሰረይልኛል ስሎ ስለ ኃጢአቱ ወደ እግዚአብሔር ያመጣውን ወይፈን ሊሰዋው ያመጣውን ላይም ላም በእግዚአብሔር ፊት ማለት ወደ ደብተራ ኦሪት አቅርቦ በደብተራ ኦሪት ደጅ እጁን በወይፈኑ ራስ ላይ ይጫንበት፣ አለ ይሄው ኃጢአቴ በአንተ ምክንያት ይሰረይልኛል ነው ሲል ነው። በአንተ ምክንያት ኃጢአቴ ተሰረየልኝ ከብራለው ሲል በመጀመሪያ ወይፈኑን ከመሰዋቱ በፊት ያመጣው ሰው እጁን በወይፈኑ ራስ ላይ ይጫንበታል። ወይ ጠብሆ ለውቱ ላይ ምቅድመ እግዚአብሔር ለመስዋዕት የቀረበውን ወይፈን ወይምላም ላም በእግዚአብሔር ፊት ይሰዋው ይረደው አለ። ተራ ቁጥር አምስት ወይ ነስ ካህን ዘቅቡ ወፍጹም በእድሁ እምደሙ ለውእቱ ላይም ወያበውኦ ውስተ ደብተራ ዘመርጡል ቅባክነት ተቀብቶ የከበረው ካህኑም የላሙን ደም በእጁ በሰሃን ተቀብሎ ወደ ደብተራ ወሪት ይዞ ወደ ደብተራ ወሪት ወደ ድንኳኑ ውስጥ ይዞት ይግባለ። ተራ ቁጥር ስድስት ወይ ጠም አጻቢሁ ውስተ ደሙ ወይ ነዝህ ሙእቱ ደም ስብአ ቅድመ እግዚአብሔር ላይ ለመንጦ ላይ ተቅድሳት ከዚያም ጣቱን ከደሙ እየነከረ በድንኳኑ መጋረጃ ላይ በእግዚአብሔር ፊት ሰባት ጊዜ ይረጨዋል። ይህም በፍጹም ትጋት ኃጢአት እንደሚሰረይ ለማጠየቅ ነው። እግዚአብሔር የማይለያ ስለሆነ ቤተ እግዚአብሔርን ቅድመ እግዚአብሔር ይላታል። ያችን ደብተራ ወሪትን እግዚአብሔር ስለማይለያት እግዚአብሔርም ስሙ ስለሚጠራባት በዚያችን በደብተራ ወሪት እስራኤል እግዚአብሔርን ስለሚያመልኩት ዛሬም ያቺ ደብተራ ኦሪት ምሳሌዋ የሆነቻት በዚች በዛሬይቱ ቤተ ክርስቲያን እግዚአብሔር ስሙ ስለሚጠራና ስለሚመሰገንባት ስለማይለያት ቅድመ እግዚአብሔር ይላታል። ቤተ ክርስቲያን የእግዚአብሔር ፊቱ ናትና ተራ ወይ ወዲ ካህን እም ደሙ ለውቱ ላይም ላይላ ለአቅርን ተምስዋ ዘእጣን ዘያነብሩ ቅድመ እግዚአብሔር ዛሎ ውስተ ደብተራ ዘመርጹል እግዚአብሔር። እግዚአብሔርን ሊያገለግል የተሾመው ካህን ከተሰዋው ላይም ደሙ ከደሙን በእጁ አፍኖ በደብተራ ወሪት ውስጥ በእግዚአብሔር ፊት የሚኖሩትን በእግዚአብሔር ፊት የሚያስቀምጡትን ዕጣን ዕጣን ከሚቀመጥበት ከአቅርን ተምስዋው መስዋይቱ ከሚሰጓበት ከመሰዊያው ቀንድ ላይ ይርጨው ይጨምረው አለ። ይህም ማለት የመስዋዕቱን ይድም መሰዊያውን ይርጨው ሲል ነው። ራ ቁጥር ስምንት ወይ ክኡ ኩሎ ደሞ አበመንበሩ መንበሩ ለምስዋዕ ዘቁርባን ዛሃበ ሆተ ደብተራ ዘመርጦን፣ በደብተራ ኦሪት ደጅ ቁርባን የሚጤስበትን የመሰዊያውንም መቀመጫ ሁሉ ይርጨው ከደሙ ይርጨዋ አለ። ተራ ቁጥር ዘጠኝ ወኩሎ ስብሆ ለውእቱ ላይም ዘበይነ ኃጢአት ያትየስል ውእም ስብ ዘይገለብብ ነዋየ ውስጡ ወኩሎ ስብሆ ዘውስተ አማውቱ ኃጢአት የሚያስተሰሪ ኃጢአትን የሚያስተሰሪ የላሙን ስብ ሆድ እቃውን ማለት ጨጓራውን የሚሸፍነውን በጨጓራው ላይ የሚኖረውን የሚገኘውን ሞራውን በአንጀቱ ውስጥም የሚገኘውን ስቡን ሁሉ ሰብስቦ በእየራሱ መስዋይቱ በሚሰዋበት እሳቱ በሚነድበት በእንጨቱ ላይ ያስቀምጠው ይጭስ አለ። ይለእግዚአብሔር የተለየ ቁርባን ነውና ተራ ቁጥር አስር ወክሌሆን የሆን ኩለያት ይሁ ወስብሃ ዘላይሌሆን ወፀራ ይሁ ወከብዶ እንተ ትንስ ምስለ ኩለያት ይሁ ይመትር ሁለቱን ኩላሊቶቹን በበላያቸው ያለ የሚኖር ስቡን በጭቅናው ያለ ስቡን ግልገል ጉበቱን ከሁለቱ ኩላሊት ጋር ለይቶ እየራሱ መስዋይቱ በሚሰዋበት በሚነደው እሳት ላይ ጨምሮ ያጭሰው አለ። ተራ ቁጥር ወበ ከመ ያመፅ ዘላይ መመድኒት ወይ ወዴወ ካህን ላይ ለምስዋእ ዘቁርባን ድህነት የሚገኝበትን የላሙን ስብ እንዲለዩ ይህንንም እግዚአብሔርን ለሚያገለግል እግዚአብሔርን ሊያገለግል የተሾመው ካህን ቁርባን ከሚቀርብበት ከመሰዊያው ላይ ያኑረው አለ። ወማእስወሂ ዘለውቱ ላይም ወኩሉ ስጋሁ ምስለ ርእሱ ወምስለ ሰኮናሁ ወከርሶ ወካእስየኹ ለመስዋዕት የቀረበውን የላሙን ቁርበቱንና የተረፈውን ስጋውን ከራሱና ከሰኮናው ማለት ከተረከሱ ጋር ሰንበሩንና ፈርሱን ሁሉ በሚነደው እሳት ላይ ይጨምረው አለ። ተራ ቁጥር አስራ ሁለት ወይ ወስዱ አፍአ እምትእይንት ውስተ መካን ንጹህ ሀበይ ክእው ሐመደ ወያው እይዎ ላይ ለእፀው በእሳት ውስተ ምክአው ሐመድ ይህንን ሁሉ ከከተማ ውጭ አውጥተው እንጨት ተረብርበው አመድ በሚፈስበት በንጹ ቦታ በእሳት ያቃጥሉት አለ። አፈአዊ ኃጢአት፣ ይህም ማለት አፈአዊ ኃጢአት አፈአዊ የሆነ ኃጢአት አትስሩ ሲል ነው። በንጹ ቦታ መሆኑም ኃጢአቱን እንኳ ብትሰሩትም ወደ እኔ ከተመለሳችው እና ባቀረባችሁት መስዋዕት ኃጢአታችሁ ይሰረይላችኋል እኔም ይቅርላችኋለሁ ሲል ነው። ጌታ ኢየሱስ ክርስቶስ ከከተማ ውጭ ተሰቅሎ ዓለምን ለማዳኑ ምሳሌም ነው። ተራ ቁጥር አስራ ሶስት ወመሰለ ኩሉ ተአይን ዘደቂቀ እስራኤል ተሰይቶሙ ወተረሳት እማይ እንዲሆሙ ቃል ለተአይን ለኩሉ ታይንና ለታይን የሚለው አንድ ወገን ነው። የያዕቆብ ልጆች ከሚሆኑ ወገኖች ጠብቁ ብሎ እግዚአብሔር ያዘዘው ሕግ ከአይነ ልቡናቸው ቢዘነጋባቸው አለ። ወገብሩም ኩሉ ትእዛዙ ለእግዚአብሔር ዘይከውን ለገቢር ወእምዝ ነስሁ እግዚአብሔር ጠብቁ ብሎ ካዘዘው ትእዛዝ ወጥተው እግዚአብሔር አትስሩ ያለውን ሊሰሩት የማይገባውን ሰርተው ቢገኙ ቢሰሩት ከሰሩትም በኋላ ተጸጽተው ንስሐ ቢገቡ አለ ተራ ቁጥር 14 ወታውቀቶሙ አጥያቶሙ እንተ አበሱ ያመጽኡ ትእይንቶሙ ላይመ መዓልም ትንጹሐ በእንተ አጥያቶሙ ወያመጽእዎ ሃበ ወተ ደብተራ ዘመርጡል ወያመፅኡ ያለውና ያመፅእው ያለው አንድ ወገን ነው። የሰሯት ኃጢአትን ብትታወቃቸው የእስራኤል ወገኖች ሁሉ ስለ ሰሩት ኃጢአታቸው ከላሞች ወገን ነውር የሌለበትን ወይፈኑን አይኑ ያልፈረጠውን ቀንዱ ያልከረከረውን ጥፍሩ ያልዘረዘረውን ጠጉሩ ያላረረውን ንጹሕ የሆነውን ወይፈን ወደ ደብተራ ኦሪት ይዘው ይምጡ አለ። ተራ ቁጥር አስራ ወይ ወዲው ሊቃናተ ይእቲ ወይ ወዲው ሊቃናተ ይእቲ ትእይንት ላይ ለርእሱ ለውቱ ላይም እምደው የሆሙ በቅድመ እግዚአብሔር ወይ ጠብህዎ ቅድመ እግዚአብሔር ለውቱ ላይም በእስራኤል ወገን ላይ በእስራኤል ከተማ ላይ የተሾሙ ካህናትም ለመስዋዕት ባቀረቡት በላሙ ራስ ላይ በእግዚአብሔር ፊት እጃቸውን ይጫኑበት አለ። ላሙንም በእግዚአብሔር ፊት በደብተራ ኦሪት ደጅ ይሰዉት አለ። ቅድመ እግዚአብሔር ማለቱ ቡሩክ እግዚአብሔር ብሎ እንደ መባረክ ማለት ነው አለ። ተራ ቁጥር 16 ወያበው ካህን ዘቅቡ እምደሙ ለውእቱ ላይም ውስተ ደብተራ ዘመርጡ ቅብአክነ ተቀብቶ የተሾመው ካህኑም ከላሙ ደም ወደ ደብተራ ወሪት ይዞ ይግብአለ። ይዞ ገብቶም ተራ ቁጥር 17 ወይ ጠም አጻቢሁ ካህን ውሰውቱ ደም ወይ ነዝህ ሰብአ በቅድመ እግዚአብሔር ቅድመ መንጦ ላይ ተቅድሳት። ከዚያም ደም በጣቱ ነክሮ የድንኳኑን መጋረጃ በእግዚአብሔር ፊት ሰባት ጊዜ ይርጨዋለ። ይህም በፍጹም ትጋት ኃጢአት እንደሚሰረይ ለማጠየቅ ነው። ተራ ቁጥር አስራ ስምንት ወይ ወዲም ደሙ ካህን ላይለ አቅርን ተምስዋ ቅድመ እግዚአብሔር ዘውስተ ደብተራ ዘመርጡል እግዚአብሔርን ሊያገለግል የተሾመው ካህን ከደሙ አፍኖ በደብተራ ኦሪት ውስጥ ካለው ከአቅርን ተምስዋው ከመሰዊያው ቀንድ ላይ ያድርግበት፣ ይጨምርበት፣ ይርጨው አለ። ወኩሎ ደሞ ይክዑ ሀበ መንበረ ምስዋእ ዘቁርባን ዛሎ ሀበ ወህተ ደብተራ ዘመርጡን የቀረበውንም ደሙን ከእግረ ምስዋኡ ያፍስሰው፣ ከመሠዊያው ስር ያፍስሰው አለ። ምስዋውን ዘቁርባን ቁርባኑን አበወተ ደብተራ አለው። ቁርባኑ ከምስዋኡ ምስዋኡ ከደብተራው ሪደጅ አይለጊምና። ተራ ቁጥር አስራ ዘጠኝ ወኩሎ ስሆያ ሴስ ልብኔኹ ወይ ወድዮ ላይ ለምስዋ ስቡን ግን ከመስዋዕቱ ለይቶ ከመሰዊያው ላይ ያኑረው አለ። ተራ ቁጥራያ ወይ ገብሮ ለውቱ ላይም በከመ ይገብርዎ ለላይም ዛቲያት ወይ ዋስተሰሪ ልሆሙ ካህን ወይ ታደግ ልሆሙ ያስተሰሪ ሎሙ ያለውና ይታደግ ሎሙ ያለው አንድ ወገን ነው። እግዚአብሔርን ሊያገለግል የተሾመው ካህን መስዋዕተ ኃጢአቱን እንዲሰዉ ኃጢአታቸው ይሰረይላቸው ዘንድ ያን ወይፈን ይሰዋላቸው፣ ይሰዋው አለ። ይህም ኃጢአት የሚያስተሰሪላቸው ነውና። መስዋይቱን ከመሰዋቱ በፊት ያመጡት ሰዎች ስለ ኃጢአታቸው እጃቸውን በሚያመጡት ወይ ፈላይ እጃቸውን ይጫኑበት፣ አለ። ይህም በአንተ ምክንያት ኃጢአታችን ይሰረይለ